አሰላሙ አሌይኩም ራህማቱላ በረካቱ ድና ተከበራች የቶቻና ቤተሰቦቻችን እንዴት አላችሁ? ደህና ናችሁ ወይ? ያላችሁበት ያለ ሰላምዝነ ለያችሁ እንኳን አደረሳችሁ ለአረፋ በአል ማለት ነው። የመዳም ቅመሞች እንዴት ነበር በአል? ያው እንግዲህ መቼም ምንም ቢሆን ያው ስጋ እና ሩዝ አይጠፋም እና ዘና እያላችሁ ነው። ስራ ይበዛባችኋል እናቃለን። አለ ገደፋች ላይጠግናቸው በሀገራችሁ ደግሞ ምታሳልፋለ ርጋችሁ ለቀጣይ ዓመት እንሻላ እና ዛሬ ደግሞ ሰብሰብ ብለናል ኢሉ ያው ቆይታ በላይ መስበላይ ሁና እኛ ጋ ቪዲዮ ተሰራች ማለት ነው። መታለች መታለች ከነ አባቷ ከነ እህቶቿና ወንድሟ ማለት ነው። እና ታወራችኋለች ሁና እንደጠፋች እንዴት እንደሰነበተች እንዴት እንደሆነች ምን ጫና እንደደረሰባት ያው እንግዲህ ልጆቿ አሳደጊ ይብራም ሆና ነው። እህቶቿ እንዲያሳደገኝ ነው። እና እንግዲህ አባቱም አለ ወንድሟም አለ አወራሉ ማለት ነው ሲቀጥሉ እሺ ሰላም አለይኩም እንዴት ናችሁ? ሰላም፣ መልካም። ይሄን ቪዲዮ ሼር አድርጉት እና እንጨዋወታለን ማለት ነው። ይሄን ቪዲዮ ሼር እያደረጋችሁ ቆይታ እናደርጋለን። እንግዲህ አባሪ ያለች ወይዘሪት ኢትላም ለአዲስ ሰብስክራይቦች ማለት ነው ወይዘሪት ትባላለች። አይቴናት ኢላም ትባላለች ትባላለች። እንግዲህ ዘን ይጣል ይጣል ላይ ሰላም አለ ሲትራ ትባላለች

እነሱን ከትምህርት ያካያ እነሱን ስለምንከባከብ ነው። አሁን በመልስቻለሁኝ አ ከመት ይቻለ እንግዲህ እንኳን አደረሳችኋል፣ እንኳን አደረሳችሁ፣ እንኳን ለመላው ስለምን ተከታይ የመላው ዓለም የምትገኙ ስላሞች እንግዲህ እስከ እነ ቤተሰቦቻችን እስከ ልጆቻችን ያው እንግዲህ እዚህ ሰብሰብ አልሀምድሊላህ ያደረሰን ጌታ እየሞትም አሉ። እኛም ደሞ አሁን እንደምልህ እዚህ ካደረሰን ለአላህ ትልቅ ምስጋና እየሰጠን አሁንም ደግሞ ዙሪ መላለስብን እንላለን። አሜን። አሁን እንግዲህ ጌታ ቤት ያፈራው ጫወት ሀያት ይስጠን ቁባ ይስጠን። ይሄን ቁባ እንግዲህ ከአላህ ነው እንግዲህ የሚለምነው። ልጆቻችን አሳድገ እንግዲህ ወግ ማድረግ እናደርሳለን ብለን ነው ትግላችን። አላህ የሚጨመርበት ጤናችን፣ አፈያችን ደግሞ እንግዲህ ደግሞ ይስጠን። እንግዲህ ደግሞ ያው ብቅ እያናንጠፋም ያው ያለ ሰላምታዎችን ሁን እንሰጣለን

ፊት ነው የምታየው፣ ክፉና በጎ አሁን መናገር ሆነና ጥሩ መናገር ፊት ፊት አይታ እሺ አገይት ነው የምትለው። ይሄኛው ትንሽ ያው ልከኛ ነው ቢሆንም ያው ነው ሲያወቁ እንግዲህ ይተዋሉ። እና ያው ከአሁን በኋላ ትንሽ ጊዜ ነው ትንሽ ጊዜ ነው እንጂ አሁን ትምህርት ይገባሉ። ትምህርት ተገቡ ደግሞ ምንም የሚያስቸግሩ ልጆች አይደለም። አላት ልጅ ደግሞ ጤነኛ ከሆነ ልጅ አያስቸግርም ልጅ ማሳደግ። አሁን እነዚህ ወላይ ማሻአላ ጤነኛ ስለሆኑ ምንም አያስቸግሩ የሚበሉት የሚለብሱት በስርዓቱ በሰዓቱ ማዘጋጀት ነው እንጂ ጤነኛ ናቸው። አልሐምዱሊላ ምንም አይቸግርም ማለት ነው። እዛም ዝም እያሉ ያድጋሉ። እና ብዙዎቻችሁ ደግሞ እንዴት ነው ግን አሁን እያያችሁ ነው ወይ ምናምን ነገር ምትሉ ብዙ አላቸው። ዝም ሆና እያየችን ነበር፣ እዛም ሆና ታየናለች። ምን ችግር አለ? ይሄ አዲስ አይደለም፣ ለእሷ አዲስ አይደለም። ለእናንተ ምናልባት አዲስ ሆኖባችሁ ይሆናል። እሷ ተሄደች። ምናልባት አሁን አዳዲስ ዩቲዩብ ሰብስክራይብ ያደረጋችሁ እንዲህ ሚስቱ እያየችው ምናምን እንዴት ነው አትናደድም ወይ ምናምን የምትለላችው፣ በምክክር ስለሆነ ይሄ ያው እኔና እሷ ተመካክረና እሷና እሱም ተመካክረዋት ችግር የለውም ብታይም ማለት ነው። እኔ ልጆቿ ልጆቼ ናቸው፣ ልጆቼ ደግሞ ልጆቿ ናቸው። እሷም ወልዳለች፣ እኔም ወልጃለሁ። እኔና እሷ የሚያራርቀንና የሚያከፋፋን ነገር የለም። ያውትን ማማችሁ ብላችሁ ቁጠሩም እና አረቦች እኮ እንደዚህ ተዋልደው ምናምን ሁለት ሶስት ሆነው የሚኖሩት ላይ ደስ ሲሉ አብረው ቡና ይጣጣሉ እንደዚህ የሆነ ድግስ ሲሆን አብረው ነው የሚሰሩት አብረው ነው በቃ ልብሳቸው አንድ አይነት እንዲሁም አንድ አይነቶቹ ወላ ያስቀናል እና ይሄ በጎነት ነው ችግር የለውም ማለት ነው እሷ እና እሱ ከተው ስምነት ካላቸው አብረው ቢኖሩ ብንኖር እኔ ደስ ይለኛል እነዚህ ልጆች እያሉ እንዲራራቁም አልፈልግም እኔም ደግሞ እንዲርቅም አልፈልግም ሁለት ልጅ ይዤ ሌላ ባል መግባት አልፈልግም እሷም ደግሞ ሁለት ልጅ ይዛ ያስጠላል ማለት ነው

ሚታዛህ አብሽ ሰባት ዓመቱ ነው ሶለይማን ማለት ነው። ስርላ ደግሞ አራት ዓመቱ ነው። ማለት በቃ ልብሳቸው ታጥቦ ነው። ሁሉ ነገሩ ሁሉ መስዋዕት ነው እና ከትምህርት ቤት ጓደኞች ያመኗት ብሎ ጣህደዛ ለልጆቹ ብርድ እንዳይመታቸው ብላ እንዳይቆሽሽ ብላ ልብሳቸውን አጥባ ገላቸውን አጥባ ነው እና ይህንን እንግዲህ እስኪ ከአንድ ከአስራ አራት ዓመት ልጅ ይሄ ይጠበቃል ማለት እንግዲህ፣ ኮመንት ላይ መጻፍ የእናንተ ውሳኔ ነው ማለት ነው እና አስተያየት ስጧት። እሷ ታነባዋለች ማለት ነው። የራሷ ስልክ አላት፣ ታነባዋለች። ኮመንታችሁን በደንብ አበረታቷት ማለት ነው። ምክንያቱም ብዙ ተስፋ ታይባታላችሁ ወደፊት ማለት ነው እና አስተያየታችሁን ጻፍላት ማለት ነው። እንግዲህ ሰብሰብ ብለናል። እንግዲህ አረፋን በዓል ደግሞ ቪዲዮ ቀርጸናል እናሳያችኋለን ማለት ነው። ሁሉ ያለ ሁኔታ አላለቀም ደግሞ ያረፋ ነው። ዛሬ ልብሳችን አልቀየርም፣ የሚይዘ አለባሳታችን ነው እና ስምና እንግዲህ ያው ሀገራችሁ መታችሁ ደግሞ የብዙዎቻችሁ ጋር ይህም በዓል የምታከብሩ አድጋችሁ ማለት ነው እና ፎቶ እየተላላካችሁ በቪዲዮ እያወራችሁ ናቸው ያላችሁት አሁን እና ብዙ መነፋፈቅ አለ። እሱን የዛኛው አመት እንዲደግሙ ወስደዋችን ነው። እዛ ሀገር መታች ደግሞ ቢያንስ በራሳችሁ ቤት ምንም ንትርቅ ሳይኖር በሰላም በፍቅር አመት አመት አድርሷችሁ፣ ያው በራሳችሁ ቤት በዓል የምታከብሩ አድጋችሁ ማለት ነው። ምክንያቱም በራሳችሁ ቤት የምታከብሩትና በክራይ ቤቱናችን የታከበሩት በጣም ልዩ እና እሱን አድርጉ እንግዲህ ይህን ይመስላል የቡና ቡና ሰዓታችን በዛው ያከበርነው ለእናንተ ቪዲዮ እየተጫወቱ ነው ማለት ነው አሁን ቡና ሰዓታችን ነው መስአም በልተናል አልহামዱሊላ አሁን ደግሞ ቡናችን እየጠጣ ነው ራችን ብለን ነው እንግዲህ ለምትወዱንም ለምታከብሩንም በቃ ኮሜንታችን ላይ ከማንም ከምንም በላይ ነው የሚያድ እማድ እም ወዳችሁ ማለት ነው ተስተስቱኝ ወላሂ እኔ እንጃ እያገ እያንዳ እንደችሁ እና ግቼ ብስማችሁ በዚህ ያክል ደስ ባለኝ ኮሜንታችሁ። ወላሂ ሱብሃን አላህ እኔ በጣም ደስ የሚለኝ አላህ ይስጥልን። አላህ ኸይር ጀዛ ይወፍቅልን እና ኢንሻአላህ ደግሞ በሰፊው እንመጣለን። ይሄን ሰሞን እንግዲህ አሉ ማለት ነው፣ ሶሊና ሲድራ ኢንሻአላህ እነ ኢለሀም ኢንሻአላህ እንሰራለን ደግሞ እስኪ አሁን የምታበረታታት ከሆነ አይዲያ እየፈጠረች ትሰራለች። እንሻላህ እስቲ ኮሜንት ላይ ጻፉላት ማለት ነው። እሷም ያው እንግዲህ እናቷም አለች። አልሀምድሊላህ ያው ተለያይተው ነው የሚኖሩት የብቻ ናቸው ማለት ነው። ማነው ለብቻ ናት። አሁን እሷ ብቻዋን ነው ቤት የያዘችው። እናንተ እንግዲህ ታበረታታችኋት። የቶ ከፍታ እየሰራች ልጆቿን ታሳድጋለች ማለት ነው። ቀጣይ ቢሆንም አለ ያንን እንለቅላችኋለን ብለን እናመሰግናለን።

ይሉት ይቀራሉ ነው። አዎ ይሄን ማን የሚጠላ የለም። ነገር ግን ልጅ ወልዶ በጣም ከባድ ነው። እነዚህ ልጆች እንደተፈጠሩ እናታቸው እንደመሄዷ፣ እቺ ልጅ ቀደም ብላ ባላወልዳት ባላሳድጋት፣ ባላንከባክባት ኑሮ ለኔ በጣም ከባድ ነበረ። ትልቅ ትልቅ ፈተና ነበረ። አሁን እራሱ ልክ እንደናቱና እንዲያባቱና እኔ ቢሮ ፍራ ህጅት ይመጣል ልክ እንዲያለ ልብሳቸውን አጥባ ገላቸውን አጥባ ምን ብላ ስጠብቀኝ እኔ የቱን ያህል ደስ ይለኛል መስላቸው። እና ደግሞ ዘንድሮ አሁን እንግዲህ ሰኔ ሶስት ይጀምራል የስምንተኛ ፍል ማትሪክ ያው ማትሪክ ነው። ላደረገችው ገለታም ላደረገችው ውለታም እኔ በእውነት ልጅም በከፍተኛ ደረጃ ስላስ የሰተችኝ ልክ ጦረትና ድዋ ነው እያረፍኩላት ያለሁት። እኔም ለልጆቼ ትልቅ ትግል በተቻለ እታገላለሁ። ምክንያቱም እናትም ልጅ ከተወለደ በኋላ ታይወለድ ነው እንጂ ከተወለደ ግድ ነው ያለ ሀብቱንም ሆነ ስጋውንም ሆነ ነፍስያውን ማድረግ ያለበት ወደ ልጆቹ ወደ የፈጠራቸው ነው። ነገ ትልቅ ደረጃ የሚደርሱ ናቸው፣ የሀገር ተረካቢናቸው እና ስለዚህ አሁን ለእነዚህ ልጆች ነው ትልቅ ዋስትና የምጠብቃት ትልቁ በቃ ዋስትና የሚሆነት ያሳደገቻቸው ልጆቹ እነሱ ኢልሃም በመፈጠሩ ነው። ገና ወደ አስራ አምስተኛዋ ልጅ እድሜ እነዚህን ሁለት ህፃን ልጆች ራሷ ይዛ እንደዚህ ማለቷ ወነት አሁን ደና የእሷን ገለታ ልመለስ አላህን ይገዘኝ። ትግል አድርጋለሁ። አላህ ግን ዋናው ትልቁ ነገር ግን አላህ ደግሞ ይገዘኝ። እንግዲህ ተመኮሰቻችን ይሄ ነው ቋጭ፣ ይሄ ነው በዚህ ቋጭ። አላህ እሺ፣ እኛም እንግዲህ ቡናችን እንጠጣለን፣ እናንተም ይሄን ቪዲዮ ሼር አድርጉት። ቀጣይ ቪዲዮ እንገናኛለን። ላይደዝምባችሁ እናመሰግናለን። ልናሆን አዎ፣ ቀጣይ ቪዲዮ ኢንሻአላህ። ያው አንጠፋም ብዙዎቻቸው አትጥፋ።